የዛሬዋ ቀን ደግሞ ልዩ ናት። ትልቅ ሰርፕራይዝ ተደረገች። እሩታ ሩታ መብሮክ መብሮክ መብሮክ ብለናል ማለት ነው። ማሻአላህ ማሻአላህ። አሰላሙ አለይኩም ወራህመቱ ላይ ወበራት ካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ነገር በአዲስ ርእስ ደስ በሚል ነገር መጥቻለሁኝ ማሻአላህ መብሮክ፣ መብሩክ እያላችሁ እንግዲህ ዛሬ የመጣሁትኝን በምድን መሰላችሁ? ዋው ዋው ዋው ዋው ዋው ዋው። እንግዲህ ሩታና አብረሽ እኛ የምናውቃቸው በሚዲያ ድሮ በጣም ታዋቂ የሆኑ አሁን ላይ ደግሞ እንግዲህ ዋው ዋው ዋው ዋው ተጣልተው ከስንት መከራ በኋላ ያው አንድ ልጅ አፍርተዋል። አሁን እንግዲህ መቶ አብርሽ ለሩታዬ መኪና ገዛላት። መብሩክ መብሩክ መብሩክ መብሩክ። እንግዲህ የሰው ልጅ ይጣላል፣ ይታረቃል፣ ብዙ ነገር ያደርጋል። ከነገሩ በኋላ ደግሞ ደስ የሚለው ነገር ስጦታ፣ ሁሉንም የሚያትረሳ የሚያስደስት ነገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ራሱ በእኛ በዲናችን ያው ስጦታን ተሰጣጡ ያሉት ከመልካም ንግግርና ከ ከስራዎች አንዱ ስጦታ መሰጣጣት ነው ማለት ነው። ውዴታን ያመጣል። አብሶ ደግሞ በባልና በሚስት አካውንት ላይ ማለት ነው። አሁን ላይ እንግዲህ ሩታዬ ማመን አቅቷት በጣም የሚከብድ ያው እንግዲህ አብረሽም እንዳለው ከዚህ በፊት ያው መኪና እገዛልሻለሁ ብዬ ቃል ስላስገባኋተኝን አሁን ላይ ያው ገዝቼላታለሁኝ ብሎ እንግዲህ በጓደኞቹ ፊት ባለቤቱን ሚስቱን ሩታዬን ፎንካውን ሰርፕራይዝ አድርጓል። እንዲህ ነው እንዲህ ነው እንዲህ ነው ከተደረገ ጋር እንግዲህ ማሻአላህ ሁለተኛ መኪና ማለት ነው። ዋው ዋው ዋው! ሄርሜላ ደግሞ በቀጣይ ሰርፕራይዝ ይሆናል። አሁን ላይ ነፍስ ሶራ ይበላል አይደል? ጉድ እኮ ነው። እና በጣም ደስ ይላል። መብሮክ ብለናል፣ ማሻአላህ ብለናል። ሩታዬ እንኳን ደስ ያለሽ፣ ይገባታልም። በነገራችን ላይ ያው ብዙዎች የሚጠሉ የሚደነቅፉ አሉ። ግን እነሱ ደግሞ ያው የራሳቸውን ህይወት እየመሩ ወይም ደግሞ ለሶሻል ሚዲያ ብዙ ነገር ሊሆን ይችላል። የውስጣቸውንና የቤታቸውን ማንም ያቅ የለም በሶሻል ሚዲያ እንጂ ተጣሉ፣ ምንም አሉ። አሁን ላይ ግን በአንድ ላይ ሆኖ ያው እስከ መኪና ስጦታ ድረስ ተገዝቶላት አይ፣ አይተናል ማለት ነው። አላህ ይጨምርላችሁ እላለሁ ማለት ነው። በጣም ደስ የሚል ነገር ነው። መብሮክ መብሮክ ብለናል። እንግዲህ ህጻኑ ነው ወንድም ሴት አለው አለም አላህ ያሳድጋት ነው ያሳድገው ነው የሚባለው እንግዲህ የእናንተን ፍቅር የምትሰጣጡ አድርጎ ያ እስከ መጨረሻው እንግዲህ ፍቅር ይሙላበት ሁሉንም መኪና በምንድነው ይለቅ ይባላል? ልብስ በውሃ ይለቅ ይባላል። መኪና ሩታዬ እንግዲህ ከልጇ ጋር ሄዳ መኪና ልታሽከረክረው ነው። ዋው ዋው ዋው። በአዲስ አበባ ላይ ነው የምሰፍርበት ወይስ ደግሞ በሀገሯ? የት ነበረ? በሀገሯ ላይ ዋው። በጣም ደስ ይላል። ለማንኛችውም፣ መብሮክ ብለናል። እንኳን ደስ ያለሽ ከስንት ትግል መከራ በኋላ አሁን ላይ እንግዲህ ሩታ የመኪና ባለቤቱና ቁጭ ብላለች ማለት ነው። ከአብረሽ ጋርም ብዙ ነገር ቢያሳልፉ በሄርሜል ላይ የተነሳ ብዙ ዝንግጥ ነገር ቢያሳልፉ አሁን ላይ በጣም ደስ የሚል ነገር ሆኖ ሩታዬ እንግዲህ ሰርፕራይዝ አድርጓታል። በጣም ይገባታል። ወንድም አብረሽ፣ በጣም ደስ የሚል ነገር ነው ያደረከው። አላህ ይጨምርልህ። መልካም ሰው ማለት ነው እንደዚህ። ሚስቶቻችሁ ወልዳ ምን ብላ በቃ አንደኛ ነገር ሴት ልጅ ስትወልድና የሆነ ነፍሰ ጡር ስትሆን ብዙ ስሜት ይሰማታል። በዛ በሰዓቱ ከጎኗ ማን እንዳለ በቃ ብዙ ነገር አለ። ይሄ ላይ ደግሞ በትልቅ ነገር በቃ ስጦታ ከትንስ ትንስም ስጦታ ትሆን ያስደስታል። አሁን ላይ ደግሞ መኪናን የሚያህል ነገር ዋው! እኔንቸው በጣም ደስ ይላል። መቼም መብሩክ ብያለሁኝ፣ በጣም ደስ ይላል። መብሩክ መብሩክ መብሩክ መብሩክ መብሩክ እንግዲህ የሰላም የሁሉም በቃ በሰላም የሚጨረስ ነው። የምታሽከረክሪው በቃ ከልጅሽ ጋር ዋው፣ ዘና ፈታ የምትይበት አላ ያደርግልሽ እላለሁኝ። እና ሩታዬ መብሩክ ብለናል ማለት ነው። መጨረሻው ይመር፣ ፍቅራችሁ ፍቅራችሁ ይጨምር። ይሄን መኪና ደግሞ የሰላም የፍቅር አላህ ያድርገው። እስካሁን ድረስ እንግዲህ ያው በሄርሜላን በምን ምክንያት እየተጣላችሁ ብዙ ነገር አይተናል። አሁን ደግሞ በደስታ አንድ ስትሆኑ ለእኛም ለተመልካች ደስ ብሎናል ማለት ነው። እንግዲህ እንወድሻለን፣ እንኳን ደስ ያለሽ መብሩክ ብለናል። ያማረ የሆነ ነገር እንግዲህ ጥሩ ነገር ምት አረጊበት ያን የምትነጅበት ነው የምታሽከረክሪበት የሚባለው ለማንኛውም መብሩክ ብለናል። እንኳን ደስ አላት እንግዲህ ከብዙ መከራ ስቃይ በኋላ ያው ብዙ መከራ ስቃይ ያሳልፋል ነፍሰ ጦሩ ሆና ከወለደችም በኋላ ያ ሁሉ አልፎ እንግዲህ በጣም ደስ ይላል። የዛሬው ሰርፕራይዝ ማለት ነው አብርሺ አላህ ይጨምርል። በቃ ሲሰጥ ደግሞ አላህ ይሰጠዋል ይጨምርለታል። እድል እድል መብሩክ ብለናል። ደስ ይላል። አላህ ይጨምርላችሁ ፍቅራችሁንም ከዛ በላይ ይጨምርላችሁ እያል እንግዲህ በጣም በጣም ደስ ብሎናል፣ ደስ ብሎናል፣ ደስ ብሎናል። ዋው ዋው ሩታ እንኳን ደስ አለሽ፣ እንኳን ደስ አለሽ። እንግዲህ ምሩሩካ ሽከርክሪበት ነው ይሄንን እችን መኪና ይዘሽ እንግዲህ ፏ ከች በይበት። ዋው ዋው ብለናል ማለት ነው። መብሩክ ብለናል፣ መብሩክ፣ መብሩክ፣ መብሩክ። እንኳንም ደስ አለሽ እያልኩ ከዚሁ እሰናበታችኋለሁ። ቪዲዮን ግን ላይክ ሸር በማድረግ ቤተሰብ ሁኑ። ከስንት ስቃይ መከራ እንግዲህ በኋላ አሁን ላይ የመኪና ባለቤት ሆናለች። የልጅ ከመኪናው አልፎ ደግሞ ልጅ ሲልጅ ማለት በጣም ትልቅ ነው። በቃ እኔ እንጃ ከምላችሁ በላይ ነው ደስ ያለኝ። እንኳንም ደስ ያለሽ። እንኳን ደስ አለሽ፣ እንኳን ደስ አለሽ ብዬ አለውኝ። አብረሽም አላህ ይጨምርልህ። እንግዲህ ባይ ባይ፣ ደግሞ በሌላ ቪዲዮ እስከምንመጣ ሰላም ቆዩ። ባይ።